እኔ እኮ ግራ የገባኝ አሁን ይሄን ያህል ዓመት አልፎ የመጣ መጽሐፍ ላይ እንዴት ስለተሰቀለ ሌላ አካል እንዴት ሊናገር ቻለ? ማለት የሌለ ነገር ከሆነ ማለት ነው። እየሰሩ ነው እሳቸው፣ እሳቸውም እየሰሩ ነው። እስልምና ውስጥ መመነን አይቻልም። መመንኮስ አይቻልም። እስልምና ውስጥ ትጠራለህ፣ ሰላትን ታደርጋለህ፣ የእለቱ መልእክት ይነገራል። ፈትለቆ በደልን አሉ። አይሁዶች አይሁድ ይገፋል በጣም ነው የሚገፋው እና ይበደላል። በልብ ወለድም በምንም ብትመጡ የመጨረሻ እርጉም ሰው የሚያስፈልግ ከሆነ አይሁድ ሆኖ ነው የሚጻፈው። እና ይሄንን በደል እየቻሉ በእንዲህ አይነት ሁኔታ ውስጥ እያለን ለምን አቤት አንልም ብለው ነብዩ ጋር መጡ። መልካም፣ ይህ ሰውዬ በጣም ትልልቅ ስህተቶችን ተሳስቷል። እየሰሩ ነው እሳቸው፣ እሳቸውም እየሰሩ ነው። እስልምና ውስጥ መመነን አይቻልም። መመንኮስ አይቻልም። እስልምና ውስጥ ትጠራለህ፣ ሰላትን ታደርጋለህ፣ የእለቱ መልእክት ይነገራል። ፈትለቅ ወደ ስራ። የድንጋይ ላይ ሽበት አሉ አንዳንድ ደራሲዎች። ወጥተው ወጥተው ሲቀሉ እንደዚህ ማየት በጣም ያሳዘናል። ይህ ደራሲ ለመወደድ ብሎ ሞሎክሲዎች ቦዘኔ እንደሆኑ መሐመድ፣ ደግሞ ሰራተኛ እንደሆነ ለመናገር የሄደበት ጥረት በጣም ያሳዝናል። ግን ከቁርኑ ጋር ይጋጫል። ቁርኑ በተቃራኒው ክርስቲያኖች ሰራተኛ እንደሆኑ መሐመድ ደግሞ ሌባ እንደሆነ ነው የሚናገረው ናሳየ ሱራ አሊ ኢምራን 181 ላይ እንደዚህ ይላል፣ እነዚያን አላህን ድሃ ነው ያ እኛ ግን ከበርቴዎች ነን ያሉትን ሰዎች ቃል አላህ በእርግጥ ሰማ ይላል። ይህ የቁርአን ክፍል ለምን እንደወረደ ተፍሲር ኢብን አባስ ያብራራዋል። ሙሐመድ ከመካ ተሰዶ ወደ መዲና ሲሄድ የጠበቁት ክርስቲያኖችና ይሁዶች ናቸው የተቀበሉት። እና ሄዶ ገንዘቡን ላይ የሚጠይቃቸዋል ገንዘብ አንጡ ይላቸዋል እየሄደ ማንን ክርስቲያኖችንና ይሁዶችን ወይንም የመጽሐፉ ሰዎችን ሱራ አልተውባ አያ 29 ማየት ትችላለ በግዴታ ክርስቲያኖችና አይሁዶችን ገንዘብ ይቀበል ነበረ ከዛ ይህንን ገንዘብ ሲቀበል ደግሞ ሱራ አልበቀራ የላሚቷ ምዕራፍ አያ 145 ላይ እንደዚህ ይላል ያ ለአላህ መልካም ብድርን የሚያበድር ለእርሱ ብዙ እጥፎች አድርጎ የሚያነባብርለት ማን ነው እያለ ይቀጥላል ስለዚህ ብድር ነው ብታበድሩት እያለ በአላህ ስም ገንዘብ ይወስድባቸዋል ከማን ከአይሁዶችና ከክርስቲያኖች ይህን ጊዜ ነው ምርር ሲላቸው ምን አሉ? የነዚያን አላህ ደሃ ነው፣ እኛ ግን ከበርቴዎች ነን ያሉትን ሰዎች ቃል አላህ በእርግጥ ሰማ ይላል። ምክንያቱም ምርር ሲላቸው እነሱ ሰርተው ጥረው ግረው ያመጣሉ፣ እሱ ደግሞ ይወስድባቸዋል ማለት ነው። ባላህ ስም ሲወስድባቸው አላህ ደሃ ነው ማለት ነው አሉ ማለት ነው። ከዛስ? መሐመድ ይሄን ጊዜ ተበሳጨና እንደው ምን አደረጋቸው? ጦርነት አወጀባቸው። ዘረፋቸው። እንዴት? ሱረቱ አንፈል ሱራ 8 አያን አንድ አንብበው፣ እንደዚህ ይላል፣ ከጦር ዘረፋ ገንዘቦች ይጠይቁሃል፣ የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ልብ በል ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ መዝረፍ ማለት ነው። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የትኛው መልእክሴ ነው? እያዘረፈ ንብረት የሚወስደው የትኛው መሎክሴ ነው? ዝረፉና አንጡልን ሚለው የትኛው መሎክሴ ነው? የትኛው ገዳም ነው ዘርፋችሁ አከፋፍሉን ሚል? ሙሐመድ ግን ይዘርፋል፣ ያንን የተዘረፈውን ይከፋፈላል። ሱረተ አንፋል። ይሄ የጦር ዘረፋዎች ደግሞ ማሌን አፕላይ የተደረገው ክርስቲያኖች፣ አይሁዶች የሚዘረፉት ነው። ክርስቲያንና አይሁዶች ሰራተኛ ስለሆኑ ነው። ሱራ አልተውባ አያ 29 ማሌ ነው አፕላይ የሚደረገው የመጽሐፉ ሰዎች። የመጽሐፉ ሰዎች ደግሞ ክርስቲያኖችና ይሁዶች ናቸው። የተዋረዱ ነው በእጆቻችሁ ጂዚያ እንዲሰጧችሁ የሚለው ማንን ነው? ክርስቲያንና ይሁዶችን እኮ ነው። እንደገና ደግሞ መሐመድ አስር ዓመት ባልመላ ውስጥ ከሰማንያ ስድስት ጦርነቶች በላይ አካሂዷል በሱ እንትኖች። ስለዚህ ሰማንያ ስድስት ጦርነቶችን በአስር ዓመታት ውስጥ ያደረገ ነቢይ ምን ያህል ሊዘርፍ ይችላል? ምን ያህል እንደሚዘርፍ አስቡት። ስራው ምናልባት ጦርነት ሊሆን ይችላል። ጦርነት ከሆነ አዎ፣ እንደዛ ሊሆን ይችላል። ካይበርን ማሰብ እንችላለን። በካይበር ላይ ምን ያህል እንደተዘረፈ፣ ፕላስ ደግሞ የቀሩ ሰዎችን ንብረታቸውን እንዴት እንደሚወስድ አርሰው ምን ለሱ ሲሰጡት እንደነበረ እሱን ማሳየት እንችላለን። ማለትም ለፍተው ሰርተው እነሱ አንድ እጅ ሲወስዱ እሱ ሶስት እጅ ይወስድ ነበረ። እሱንም ማምጣት እንችላለን፣ አስፈላጊ ከሆነ ማሳየት እንችላለን ማለት ነው። በተረፈ ግን ሞሎክሴዎች በገዳማውያን ምናህል እንደሚሰሩ፣ ምናህል እንደሚለፉ ሄዳችሁ ማየት ስለምትችሉ ጊዜው አመቺ ስለሆነ አንድ ቀን ሄድ ብላችሁ ማየት ትችላላችሁ። በተረፈ ግን ተረት ተረት እንደ መጽሐፍና ተረት ተረት እንደ ማውራት ልብ ወለድ እንደ ማውራት የሃይማኖት ጉዳይ ሴንሴቲቭ ነውና ደራሲያን ተጠንቀቁ። አርፈ እንደዚህ ተረት ተረትህን ብታወራ ይቀላል። አንድ አሪፍ ተረት አለች። በደልን አሉ አይሁዶች። አይሁድ ይገፋል፣ በጣም ነው የሚገፋው እና ይበደላል። በልብ ወለድም በምንም ብትመጡ የመጨረሻ እርጉም ሰው የሚያስፈልግ ከሆነ አይሁድ ሆኖ ነው የሚጻፈው። እና ይሄንን በደል እየቻሉ በእንዲህ አይነት ሁኔታ ውስጥ እያለን ለምን አቤት አንልም ብለው ነብዩ ጋር መጡ። መልካም፣ ይህ ሰውዬ በጣም ትልልቅ ስህተቶችን ተሳስቷል። በመጀመሪያ ደረጃ አይሁዶች በጣም እንደሚጠሉና እንደሚገፉ እሱን መጠላታቸውን ሙሐመድ የሙስሊሞቹ ነቢይ እንዳስቀረላቸው ኢቨን የጸሎት ቦታውን ቤቱን ራሱ እንደለቀቀላቸው ተናግሯል። ፕላስ ደግሞ አይሁዶች በልብ ወለድና በተለያዩ እንትኖች ድርሰት ውስጥ በጣም በቃ በዘግናኝ ሁኔታ እንደሚመሰሉ በመጥፎ ነገር እንደሚመሰሉ እስልምና እንዳስቀረላቸው ነገር መሐመድ እንዳስቀርላቸው ነገር ነው የተናገረው። እንዴት እንደማፈርሰው ላሳያችሁ። ቁርአኑ ላይ እንጀምር። ቁርአኑ ላይ ሱራ አምስት አልማይዳ ይባላል። ሱራ አልማይዳ አያ አምሳ አንድ ላይ እንደዚህ ይላል ቁርአኑ ስለ አይሁዶች ምን ይላል? እናንተ ያመናችሁ ሆይ ሙስሊሞች ማለት ነው። እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ። ለምን? ከፊላቸው ለከፊላቸው ረዳት ናቸውና። ሙስሊም ከክርስቲያንና ከአይሁድ ጋር ጓደኛ መሆን አይችልም፣ እንደ ቁርአኑ አስተምህሮ። ምክንያቱም አይሁድና ክርስቲያኖች ረዳት ናቸው፣ ጓደኛ ናቸውና ይላል። ስለዚህ ክርስቲያኖችንና አይሁዶችን ስለሚወድ ነው ቁርአኑ እንደዚያ ያለው። ሱራ አሊምራን አያ 30 28 ላይ ተፍሲር ኢብን ከሲር ኢብን አባስ ጀለል አልጀለሌን ምን ይላሉ በፍጹም ብትሞቱ እንኳን ከአይሁድና ከክርስቲያን ጋር ጓደኛ እንዳትሆኑ ህብረት እንዳፈጥሩ ጓደኛ እንኳን ብትሆኑ እነሱ በቁጥር ከበለጧችሁ በልባችሁ እየረገማችኋቸው የውሸት እያላችሁ ሳቁላቸው ነው የሚለው ልጨምርልህ አሁንም ቁራኑ ላይ አሁንም ሱራ ናይን አልተውባ ይባላል ሱራ ዘጠኝ አያ 30 ላይ እንደዚህ ይላል። አይሁድ ኡዘይር ያላህ ልጅ ነች አለች፣ ክርስቲያኖችም አልመሲ ያላህ ልጅ ነው አሉ። ይህ በከንፈሮቻቸው የሚናገሩ ቃላቸው ነው። የነዚህን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄ ምርቃት ነው ወንድማችን። ሰውየው አሁንም ልጨምርል። በጣም በመጥፎ ይሳላሉ ሙሐመድ። ልክ እንዳስቀርላችሁ ለተናገርከ አሁንም ከቁራን ልጨምርል ሱራ 98 አያ 6 ላይ እንደዚህ ይላል። አይሁድና ክርስቲያኖች የመጽሐፉ ሰዎች ይባላሉ። እነዚያ ከመጽሐፉ ሰዎች የካዱት አጋሪዎችም በገሀነም እሳት ውስጥ ናቸው በውስጣቸው ዘውታሪዎች ሲሆኑ እነዚያ እነሱ ከፍጥረት ሁሉ ከፍጥረት ሁሉ ኢማጂን ከፍጥረት ሁሉ ክፉ ናቸው። ከፍጥረት ውስጥ አንዱ ሴጣን ጅን፣ አጋንንት ነው። ከአጋንንትም ከሴጣንም በላይ ክርስቲያንና አይሁዶችን ክፉ ናቸው ይላል። አሁንም ልጨምርልህ፣ ከሐዲስ ደግሞ ሳያል ቡካሪ 2926 ላይ ነረዋይትን አቡ ሁሬራ አቡ ሁሬራ እንደተረከው አላ ሳፕስቶል ሰይድ ያላ መልእክተኛ እንዲህ አለ ዘ አውር ዊል ኖት ቢ ኤስታብሊሽድ አንቲል ዩ ፋይት ዊዝ ደ ጁሽ እንደ ደ ስቶን ቢሃይንድ ዊች ኤ ጁ ዊል ቢ ሃይዲንግ ዊል ሴ ኦ ሙስሊም ደር ዝ ጁ ሃይዲንግ ቢሃይንድ ሚ ሶ ኪሊም። ምን አለ ነቢዩ? ሰዓቱ በፍጹም አይመጣም። የቅያማ ቀን አለ የትንሣኤ ቀን በፍጹም አይመጣም፣ ከአይሁዶች ጋር ተዋግታችሁ አይሁዶቹ ከእናንተ ሮጠው ድንጋይ ስር ወይም ዛፍ ስር ይደበቃሉ። ድንጋዩ እንኳን ሙስሊሙ ናናና አይሁዱ ከኋላ ተደብቋል ግደለው እስከሚል ድረስ ዊች ሚንስ ሙስሊሞች አይሁዶችን ገለው እስካልጨረሱ ድረስ ቅያማ ወይም ትንሣኤ እንኳን አይመጣም ብሏል። ልጨምርልህ ሌላውንም ስለ አይሁድ ሳያል ቡካሪ ድሮ ምስት ሬኖቬትድ አቡ ሁረይራ አቡ ሁረይራ እንደተረከው ኤ ግሩፕ ኦፍ እስራኤላይትስ ስዌር ሎስት ኖበዲ ኖውስ ዋት ደ ዲድ በት ኣይ ዱ ኖት ሲ ደም ኤክሰፕት ዳት ደይ ወር ከርስድ ኤንድ ቸንጅድ ኢንቱ ራትስ። ምን አለ? ከእስራኤል ወገን የሆኑ ዝርያዎች የተወሰኑት ጠፍተዋል አለ። ጠፍተዋል ምን እንዳጠፉ ማንም ያቅ የለም አለ። እሱም የሚያየቸው ወደ ምን ተቀየሩ አለ? የተረገሙና ወደ አይጥ የተቀየሩትን ብቻ ነው የማየዋለው። ስለዚህ እነኝም ወር አብቡት ምሉ አዲሱ እነኚህ ወደ አይሁዶቹ ወደ አይት የተቀየሩት አለ የግመል ወተሰሰጣቸው አይጠጡም። የበግ ወተት መስጠቷቸው ከሆነ ከጠጡ እነሱ አይሁዶች ናቸው። ወደ አይት የተቀየሩት አለ አይሁዶቹ ወደም ተቀየሩ አለ ወደ አይት። ከዚህ በላይ ልብ ወለደ አሁንም ሊጨምርል ሳይ ሙስሊም 2767 ኤ ላይ when it will be the day of resurrection ሙስሊም will deliver ክርስቲያን every muslim a Jew or a ዳ ዩ ሪስኪዩ ፍሮም ሄልፋይር ቅያማ ቀን ወይም ትንሳኤ ላይ አለ አላህ ለእያንዳንዱ ሙስሊም ክርስቲያን ወይንም አይሁድ ይሰጠውና እሱ መዳኛህ ነው ቤዛህ ነው ይለዋል። ስለዚህ ሙስሊም ገነት እንዲገባ አንድ ክርስቲያን ወይም አንድ አይሁድ ለሙስሊም ቤዛ ይሆነዋል ማለት ነው፣ ይሰዋለታል። ይህ ፍቅር ነው። አሁንም አንድንጨምር ሙስናድ አመዱ ለመቶ 1አ ላይ እንዲይላል ይሊ ኢንሻአላህ አይሸሰተን ኤክስፔል ጅሽ ኤንድ ክርስቲያን ፍሮም አረብ ፔኒንሱላ። በሕይወት ብቆይ አለ ነብይህ ታሞስ የማቀቀ በሕይወት ብቆይና ብኖር ክርስቲያኖችና አይሁዶችን ከአረብ ሰላጤ ሀገራት ጠራርጌ አስወግዳለሁ፣ አጠፋቸዋለሁ፣ አባረራቸዋለሁ አለ ማለት ነው። እንኳን የጸሎት ቦታ ቤቱ መስጊዱ ሊለቅላቸው በሕይወት ብቆይ ከሆነ አይሁድና ክርስቲያኖችን አስወግዳለሁ ከዓረብ ፔኒንሱላ ያለ ነብይ ነው። ስለዚህ ያለ መረጃ ተረት ተረት ለመወደድ ብሎ ማውራት በመረጃ እንደዚህ እናፈርሰዋለን። እና አይሆፕ እንደዚህ የምታደርጉ ደራሲያን ለመወደድ ብላችሁ አለመረጃ ዝም ብላችሁ የነገሯችሁን ሚዲያ ላይ አትቃዡ። እኔ እኮ ግራ የገባኝ ይሄን ያህል ዓመት አልፎ የመጣ መጽሐፍ ላይ እንዴት ስለተሰቀለ ሌላ አካል እንዴት ሊናገር ቻለ? ማለት የሌለ ነገር ከሆነ ማለት ነው። መጀመሪያ ይልሽ ታሪኩን መሰለሽ ኢየሱስ ወንጌል ነበረው ሲያስተምር የነበረው ማርቆስ አናሳም ሲያት ያልሽ በወንጌል የመኑ ይል ነበረ። በወንጌል መኑ ሲል ማርቆስ አልነበረም፣ መዘሳት ሉቃስ አልነበረም፣ ማቴዎስና ዮሐንስ በዮሐንስና በማቴዎስ ስም የጻፉት ጸሐፊዎች አልነበሩም፣ ራሱ በቦታውም አልነበሩም ወይ የዚህን ኡስታዝ ዛሬም ቅጥፈቱን እየተመለከታችሁ ነው አይደል በቁርአኑ ያፍራል በእርግጥ ቁራሌ ሲጠየቅ ምላሹ ከመጽሐፍ ቅዱስ ነው። ከዛ ለሱ ምላሽ ሲሰጡት ደግሞ ፊደከያ ኡስታዝ ብለው የሚመጡለት አሉ። ፊዲያ የሚሆኑለት ማለት ነው፣ የሚሰውለት ቤዛ የሚሆኑት ጀሌዎች አሉት። አለማወቁን ሊከበር የሚያደርጉለት ማለት ነው። እንግዲህ ያስቡት። ክርስቶስ ተሰዕሎ ሞቶ ሞትን ድላ አድርጎ ተነስቶ አድርጎ ከስድስት መቶ ዓመት በኋላ የመጣው መሐመድ ቋንቋውን በዛ ማይናገር ሀገሩ ላይዛ ያልነበረ ከዛ ወገን ያልሆነ የት ከስድስት መቶ ዓመት በኋላ መጥቶ አልገደሉትም፣ አልሰቀሉትም ግን ለነሱ ተመሰለባቸው። ይሄንን እመኑ አይናችሁን ጨፍናችሁ። ይሄ እንዴት ይታመናል? እያለችው ነው እህታችን። አስቀድሞ የነበረው መጽሐፍ በግልጽ ለምሳሌ አራቱም ወንጌላት በግልጽ ክርስቶስ እንደተሰቀለ አስቀምጠውታል። ሙሐመድ ግን ብድግ ብሎ ኖ ኖ ኖ አልተሰቀለም፣ ተመሰለባቸው። ይሄ ወንድማችን ደግሞ አይ ተመሰለ የሚለው ማን ነው የተመሰለው? ብላ ቻሌንጅ ስታደርገው ምንድን ነው የተመሰለው? አይ ቁርአኑ እንደዛ ምንም አይልም። ሁለቱንም ብትል የትም አያስኬድህም። ሳይሰቅሉ ሰዎች ምንም ሳይሰቅሉ የሰቀሉ መሰላቸው ካለ የስ ሙሐመድ አሁንም ጥያቄ ውስጥ ይገባል። ሳይሰቅሉ ምንም ያልሰቀሉትን የሰቀሉ ሊመስላቸው አይችልም። ኦኬ፣ የሆነ አካልን ሰቅለዋል በሱ ቦታ በኢሳ ቦታ አካሉን፣ ደግሞ ያ የተሰቀለው ማለት ነው ባይዘይ የነቢይ አጎት ልጅ ኢብን አባስ ታቴዎስ ነው የተሰቀለው ይላል። ነቢይህ ምን ብሏል? ቁርአንን ከሱ ተማሩት ብሎ ጸሎት ያደረገበት ነው። አንተ ዛሬ ከአንድ ሺህ አራት መቶ ዓመት በኋላ መጥተህ ኢብን አባስን ውድቅ ልታደርጋ አትችልም። ኢብን አባስ የተሰቀለው በኢሳ ቦታ ታቴዎስ ይባላል ይላል። ነቢይህ ከእሱ ተማሩ ስላለ ስለዚህ ተመሰለ። ማነው በኢሳ ቦታ ታቴዎስ? ተመሰለና እሱን ሰቀሉት። ይህንን እንመን። ማነው ይህንን ያስመሰለው ማለት ነው? አላህ ይሆናል ማለት ነው። ስድስት መቶ ዓመት ሙሉ አላህ ሰዎች ኢየሱስ ተሰቅሏል ብለው እንዲያምኑ ዝም ብለው እየታዘበ ነበር። ዮሐንስ ማቴዎስ የሉም በዛን ሰዓት፣ ወንጌልን እነሱ እንዳልጻፉ እነሱም እንዳልነበሩ አስቀመጠ። ሙፈሲሮች ጋርም ትጣላለ፣ ወዳጃችን የእኛንቶ ከሙፈሲሮችም ትጣላለ። ለምሳሌ ኢብን አባስ አሁንም፣ የነቢይ አጎት ልጅ ቁራንም በብቸኝነት ያብራራ የተባለው ኢየሱስ አስራ ሁለት ደቀ መዝሙርቶች እንዳሉት ይናገራል። እንዲሁም ደግሞ ዮሐንስ ራሱ የኢየሱስ ደቀ መዝሙር እንደሆነ ይናገራል። እነ ቁርጡቢ እነ ማቴዎስ፣ ዮሐንስ የኢየሱስ ደቀ መዝሙር እንደሆኑ ይናገራሉ። ኢብን የነቢይህን ሲራ የጻፈው ስረቱ ረሱሉላ ዘ ላይፍ ኦፍ ፕሮፌት ሞሐመድ ፔጅ አንድ መቶ ሁለት እስከ አንድ መቶ ሦስት የዮሐንስን ወንጌል የጻፈው ዮሐንስ እንደሆነ የጌታ ደቀ መዝሙር ዮሐንስ እንደሆነ አስቀምጧል። የጌታ አስራ ሁለቱ ደቀ መዝሙርቶች ውስጥ ዮሐንስ፣ ለምሳሌ ማቴዎስ፣ እነኚህ ከአስራ ሁለቱ እንደሆኑ መጽሐፍ ቅዱሳችን ይናገራል። ኢንተርናል ኤቪደንስ ጨቅ የሆነ ማቅረብ እንችላለን። እነኚህ የጌታ ደቀ መዝሙር እንደሆኑ ከራስ ሙፈሲሮች ጭምር እናቀርባለን። እንዲህ ማርቆስ ለምሳሌ ጴጥሮስ ደቀ መዝሙር ነው፣ የመንፈስ ልጁ ነው። ስለዚህ እነኚህን አናምንም፣ የዓይን እማኞቹን የጌታን ደቀ መዝሙር አናምንም፣ እነሱ የጻፉትን አናምንም ብለህ ከስድስት መቶ ዓመት በኋላ የመጣውን ልመንልህ አደለ ሲቀጥል የቁርአን ጸሐፊዎች አይታወቁም። ለምሳሌ ቁርአንህን ሲጽፍለት የነበረው ለነቢይህ ሙሐመድ እኔ ከጻፍኩለት ውጪ አንዳች አያውቅም ብሎ ክርስቲያን ሆኗል፣ ይኸው መረጃ። ሙሐመድ ደግሞ እኔ መጽሐፍም አንበብም አልችል ማሀይም ነኝ፣ የእኔም ተከታዮች ማሀይሞች ናቸው ብሏል፣ ይኸው መረጃ። ስለዚህ ቁርአንህን ሲጽፍለት ለነበረው ለነቢይህ እኔ የጻፍኩትን ብቻ ነው መሐመድ የሚያውቀው እንጂ እኔ ከጻፍኩን ውጪ ምንም አያውቅም ካለ፣ ሰውየው ዝም ብሎ የፈለገውን ሲጽፍለት ኖሮ ኖሮት ምንም የመገለጥ እንደሌለው ሲያውቅ ወደ ክርስትና መጥቷል ማለት ነው። ወንጌል ምናምን ኢየሱስ ነበረው አልክ። ወንጌል እራሱ ምን ማለት ነው? ወንጌል ማለት እኮ ስለ ልጁ ስለ ክርስቶስ ነው፣ ስለ እሱ ብስራት እኮ ነው ወንጌል ማለት በራሱ ኢንጅል ኢንጅል ማለት በቁርአን ምንድን ነው አንድ በርስ ልታመጣልን ትችላለህ? ኢንጅል ማለት ምን ማለት እንደሆነ አታመጣም አታመጣ። ሰማይ ወርደ ምድር ብፈርጥ፣ አንድ ጥቅስ ከቁርአን ላይ ኢንጅል ማለት ምን ማለት እንደሆነ ትርጉሞ ልታመጣልን አትችልም። እኛ ግን ወንጌል ማለት ስለ ልጁ ስለሆነ ራሱ ዜና፣ ራሱ ብስራት፣ እሱ መልካም ዜናችን ነው እና ተረተረት ከተረተረት የኡስታዝ መቼ እንደሚወጣና ወይ እንደሚወያይ ጀሌዎቹም ደግሞ እስከ መቼ እንደሚታደጉት 2017 የምናይ ይሆናል። ክርስትናን ተመልከት። ዳዊት አለ ዳዊት ሴት ይቶ ደፈረ። ዛሬም እንደተለመደው እነሱም ያነሱትን የኡስታዞቻቸውን መጽሐፍ ቅዱስ እናፈርስና ይህንም በተመሳሳይ ባክፋይር አድርገን ቁራንና ነቢያቸው ላይ አፕላይ እናደርገዋለን። ያነሳው ይሄ ኡስታዝ ምንድነው፣ እሱ ዳዊት የኦሬዮንን ሚስት አግብቷል፣ ኦሬዮንን ገሎ የሚል ነው ታሪኩ። ሁለተኛ ሳሙኤል ምዕራፍ 11 ጀምራችሁ ታነቡት፣ ግልጽ ነው። አዎ ዳዊት ይህንን ስራ ሰርቷል። ነገር ግን እግዚአብሔር ምን አለው ነው የኛ ዋና ነገር። ሰዎች አይሳሳቱም፣ ነቢያቶች አይሳሳቱም ብለን አናምንም። ይሳሳታሉ እንደ ማንኛውም ሰው ስሜት አላቸውና ስሜታቸውን ተጠቅመው ስተት ሊሰሩ ይችላሉ። ሁለተኛ ሳሙኤል ምዕራፍ 12 ላይ ከቁጥር አንድ ጀምራችሁ ስታነቡት እግዚአብሔርም ይላል ናታንን ወደ ዳዊት ላከው፣ ወደ እርሱ መጥቶ አለው፤ በአንድ ከተማ አንዱ ባለጸጋ፣ አንዱም ደሃ የሆኑ ሁለት ሰዎች ነበሩ። ባለጸጋውም እጅግ ብዙ በግና ላም ነበረው። ለደሃው ግን አንዲት ታናሽ በግ በቀር አንዳች አልነበረችውም። አሳደጋትም፣ ከልጆቹ ጋርም በእርሱ ዘንድ አደገች፣ እንጀራውንም ትበላ ከዋንጫውም ትጠጣ በብብቱም ትተኛ ነበር እንደ ልጁም ነበረች እያለ ይቀጥላል። ባለጸጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ፣ የዚያንም የደሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊትም በዚያ ሰው ላይ እጅግ ተቆጥቶ፣ ናታንን ሕያው እግዚአብሔርን ይህን ያደረገ ሰው የሞት ልጅ ነው፣ ይህን አድርጓልና አላዝንም። ስለ አንዲቱ በግ አራት ይመልስ አለው። ናታንም ዳዊትን አለው፣ ያ ሰው አንተነህ አለው። አየህ፣ በምሳሌ እግዚአብሔር ምን አለው? አንዱ ባለጸጋ ነበር፣ ብዙ በጎችና ላሞች ነበሩት። እንግዳ ሲመጣበት ግን አንዲት በግ ካለችው ወስዶ ለእንግዳው አረደ። ምን ትላለህ ሲባል ያ ሰው የሞተ ነው አለ ዳዊት። ስለ አንዷ በግ አራት አድርጎ ይመልስ አለው ናታን። ይህን ጊዜ ምን አለው? እኔን የላከኝ እግዚአብሔር ነው። ይህንን ወንጀል የሰራኸው አንተነ። ዳዊት አጥፍተሃል። ዳዊት ንጉሥ ስለ ሆንክ አላጠፋህም? ሚስት ኢቨን የገዛ ልጅ ሚስት ብታገባ እንደ ሙሐመድ ዝም ይልሃል እግዚአብሔር? ኔቨር አጥፍተሃል። ይህን ፍርድ ራስ ላይ ፈርድሃል። ቁጥር ዘጠኝ ላይ አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለለህ? ኬጢያዊውን ኦርዮንን በሴፍ መትተሃል። ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። እርሱንም በአሞን ልጆች ሴፍ ገድለሃል። እግዚአብሔር አየህ፣ እንደዚህ ይቆጣል። እንዳንተ ሱረቱል አሕዛብ አያ 37 ላይ የማደጎ ልጁን የገዛ ማደጎ ልጁን የአክስቱን ልጅ መሐመድ እንዳገባው አይደለም አላፈ እጄ ላለው እንደሚለው አይደለም። እግዚአብሔር አያህል እንዲህ ነው የሚያደርገው። ስታጠፋ አጥፍትሃል ይልሃል። መልእክተኛ ልኮ ቁጥር አስለይ ስለዚህ አቃለኸኛልና፣ የኬጤውንም የኦሪዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይርቅም ይለዋል ማለት ነው። እንደዚህ አይነት ከባድ የሆነ ማስጠንቀቂያ ይሰጠዋል እግዚአብሔር። እግዚአብሔር እንዲህ ይላል፣ እንሆ ከቤትህ ክፉ ነገር አስነሳብሃለሁ። አየ ክፉ ነገር አስነሳብሃለሁ። መጥፎ ነገር አድርገሃልና የድሃውን አንድ ሚስት ያለችውን እንደ በብብቱ ስር ምተኛውን የሚንከባከባትን እንዳይን ብሌን የሚሳሳለትን ገለሱ ሚስቱን ወስዳሃልና እኔ ደግሞ በአንተ ላይ ይህንን ክፉ ነገር አስነሳብሃለሁ አለው። እግዚአብሔር መጥፎ ነገር ስላደረግ ከዛስ፣ ዳዊት ያለእሳል ያዝናል። ከዛ በኋላ ዳዊትም ናታንን አለው እግዚአብሔርን በድያለው አለ ምን አለ እግዚአብሔርን በድያለው ከዛ በኋላ ጾም ጸሎት ይገባል ሙሉን አንብቡት እናንተ ጾም ጸሎት እየየ ጀመረ ማለት ነው ክፉ አድርገሃል የሰው ሚስት ወስደ ባልየውን ገድለ ሚስትየዋን ተኝተሃል ከእሷ ምወለደውም ልጅ ለአንተ አይሆንም አይባረክም እቀስፍባለሁ አለ ዳዊት በቃ ምግብ አቆመ ለእሶ ጀመረ በድያለሁ አለ ኦኬ፣ አንተ ግን አትሞት ማለው ከዛ እግዚአብሔር ማረው። መልሱ ለምን ንስሐ ገባ። ተዛ ምን ይላል ዳዊት በመዝሙር 118 ቁጥር 18 ላይ መገሰጽስ እግዚአብሔር ገሰጸኝ ለሞት ግን አሳልፎ አልሰጠኝ ይላል። ስለዚህ ሰዎች ይሳሳታሉ፣ ዳዊትም ይሳሳታል። ስህተታቸው ተጽፎልናል። እግዚአብሔር ግን ይቀጣል፣ ያጠፋው። ይሄንን አንተ ላይ እንመልሰው። ይሄ ታሪክ በተመሳሳይ ቁራል አለ ያለ ሱራ 38 አያ 22 ላይ እንደዚህ ይላል። በዳውድ ላይም በገቡ ጊዜ፣ ከነርሱም በደነገጠ ጊዜ አትፍራ ከፊላችን በከፊሉ ላይ ወሰን ያለፈ ሁለት ተከራካሪዎች ነን፣ በመካከላችንም በእውነት ፍረድ፣ አታዳላም፣ ወደ መካከለኛው መንገድ ምራን አሉት ይላል። ማንን? ዳዊትን። ሁለት አካላት ገብተው ተፍሲሮቹ መላይክ ናቸው የገቡት ይላሉ። ዳዊትን ገብተው እኛ እየተከራከርን ነው ፍረድ እስቲ አሉት። ክርክሩ ምንድን ነው? ይህ ወንድሜ ነው፣ ለእርሱ ዘጠና ዘጠኝ ሴቶች በጎች አሉት፣ ለኔም አንዲት ሴት በጋለች፣ እርሷንም እድሌ አደረጋት አለኝ፣ በንግግርም አሸነፈኝ አለው። ምን ይላል እሱኛው? ወንድሜ ነው፣ ዘጠና ዘጠኝ በጎች አሉት፣ እኔ ደግሞ አንዳለኝ፣ እና ተከራከረኝና አንዷን በግ ወሰደብኝ ፍረድ እያለው ነው። ኦኬ ሴት በግህን ወደ በጎቹ ለመቀላቀል በመጠየቁ በእርግጥ በደለ ከታጋሪዎቹም ብዙዎቹ ከፊላቸው በከፊሉ ላይ ወሰን ያልፋሉ እነዚያ ያመኑትና መልካሞችን የሰሩት ብቻ ሲቀሩ እነርሱም በጣም ጥቂቶ ናቸው አለ ዳውድም የፈተነው መሆኑን አወቀ ጌታውንም ምሕረት ለመነ ሰጋጅ ሆነ ወደቀም በመጸጸት ተመለሰም ይላል ታሪኩን ትንሽ ኮንቨርት አደረጉት እንዴት ዳዊት ጋር ሄደው እግዚአብሔር ላከው። ማን ነበር ናታንን የላከው? አንድ ደሃ አለ አንድ ባለጸጋ አለ ብሎ ነው የነገረው። እዚህ ጋር ደግሞ ሁለት ሆነው እንደመጡ ነው የሚያወራው። አንደኛው ድሃ ሆኖ አንደኛው ሀብታም ሆኖ ማለት ነው። አንደኛው 99 በጎች ያሉት፣ አንደኛው አንድ በግ ያለው። መጽሐፍ ቅዱሱ ታሪክ ግን ምንድነው? አንደኛው ብዙ በጎች ያሉት ብዙ ከፍቶች ያሉት፣ አንደኛው ግን አንድ በግ ብቻ ያለው ነው። ይህንም ሙፈሲሮቹን ስታዩዋቸው ኢብን አባስንም ይዩት፣ ጠበሪንም ይዩት፣ ሌሎቹ ሙፈሲሮቹ ዳዊት የኦሪዮንን ሚስት እንዳገባ ኦሪዮንን ገሎ ይናገራሉ ማለት ነው። ሰው ወንድማችን እኛ ገጣትን እንዲስቀስር ታሪኩ አንተ ጋር ነብይ ኮርጆ ወስዶታል። እኔ ዋና ፖይንቴ ግን ይህንን ታሪክ ነብይህ ላይ ላድርገው። ሳፊያን እንዴት ነው ያገባው? ነብይህ ሳፊያን ያገባት በካይበር ጦርነት ላይ ምን አድርጎ ነው? እናት አባቶቿን ቤተሰቦቿን ሙሉ ገሎ ባሏን ደግሞ ንብረቴን ነው የተደበቀው ባልየው ዘበኛ ነበረ፣ ንብረት ክፍል ጠባቂ ነበረ። ንገረኝ ሲለው አላቅም ሲል ያዘውና እዚህ ጋ የጋለ ብረት እና ድንጋይ ለቀቀበት። የጋለ እሳት እዚህ ላይ እንዲቃጠል ተደረገ። ደረቱ ላይ ሊሞት ሲያጣጥር አነሳውና አንገቱን ለሚቆርጥ ሰው ሰጠ። ከዛ አንገቱን ቆረጠ። ከዛስ የዛን ለታውኑ አገባትና የዛን ለት አብራት እንትን አለ። ሳያል ቡካሪ እንደምታዩት አዲሶቹም በሶስት ቀን ውስጥ በካይበር በተደረገ በሶስት ቀን ውስጥ ሂዳ እንኳን ሳይጠብቅ ነው የዛለታውኑ አሸሸም ገዳሜ ሲላት ያደረው የጋለ ብረት እዚህ ጋር ለቆበት ባልየውን በእነዚህ አይነት ሁኔታ ገሎ ነው ያገባት እና ነቢይህ በእንደዚህ አይነት ሁኔታ የገዛ ማደጎ ልጁን የሚነጥቅ ሰፊያን ደግሞ እንደነገርኳችሁ ባሏን በእንደዚህ አይነት ሁኔታ አድርጎ ያገባ ነው። እኛ ዘላለም ዓለማችን ቡና ይጠጣል አይጠጣም፣ ዓሳ ይበላል አይበላም ነው ያለ ነው። ምን እየተደገሰልን እንደሆነ ተመልከት። ቤት ኦርቶዶክስ እንጨርሳለን በአላፊ

ሁሉም ያልፋል እግዚአብሔር ያሳልፋል። ሁሉም ያልፋል እግዚአብሔር ያሳልፋል።